ሰዓት ካልጨረሰ የጨረሰ ሰው ማለት ነው። ስለዚህ እሱ ይዞ ይሄዳል ማለት ነው። ቶሎ ቶሎ ብላችሁ መሳተፍ ነው። እኔስ ደቂቃዬ ካለቀ በረከቱን የሚወስደው ማን ነው? የታደለ ነው። በረከቱን የሚወስደው ማን ነው? የታደለ ነው። የሚወስደው ማን ነው?

በመፋከላት የሚያምር ዲዛይን ሰራ። በእውነቱ ይሄንን ዲዛይን ይዞ የሚሄድ ሰው በጣም የታደለ ነው፣ የተመረቀ ነው። ቶሎ ቶሎ የብሯን ነገር ግን ቶሎ ቶሎ ፈጠን እያደረጋቸ እስካሁን ለጨረታ የቀረበባችሁም የለም፣ ከእንግዶችም የለም። በሁለት መቶ ብር እንኳን ይወስድ የለም። እንግዲህ እስካሁን ድረስ ግን በጣም እየተደራጁ ይመስላል፣ ውስጥ ውስጡን ሲታይ ሁሉም እንደው ከኪሱ ሲወጣ መቶውን አምሳውን ብቅ ነው የሚያደርገው። አለማየት ነው። ኔጋው ናቸው። ፈጠን ፈጠን ነው ነው ሰዓት እያለቀብኝ ነው። ጨርሻለሁ። ታዲያ እየተጫረታችሁ የተወሰናችሁን ደግሞ ሰብስቡ። ሁለት መቶ ብር ነው መነሻ ዋጋው ሁለት መቶ ብር ነው። እንግዶች እኛ ብዙም አትቸገሩ፣ ችግር የለም ሀያ ብር ጨምረን በሁለት መቶ ብር በሁለት መቶ ሀያ ብር ይዘነው እንሄዳለን እያሉ በሁለት መቶ ሀያ ብር እንግዶች እናንተ ከተቸገራችሁ ብዙም አትቸገሩ እኛ በሁለት መቶ ሀያ ብር ይዘናት እንሄዳለን እያሉ ነው።